ሰላም ጠና ስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም አጫጭር ዜናዎቹን እንሆ። ሀኪሞቹ ተቃውሞ ጠንክሮ ቀጠለ፣ የቦምብ ጥቃትም ተፈጸመ። የብልጽግና ምሽግም ተደረመሰ። የታክሲ ስራ ማቆም አድማ ተጠራ። ህወሓት በመጨረሻ ከፓርቲነቱ ተሰረዘ። በትግራይ በርካታ ተቋማት ላይም ክስ ተመሰረተ። አትሌቷም ቦሌ ኤርፖርት ላይ በቁጥጥር ስር ዋለች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የፋኖ ኃይል ትግሉን አጠናክሮ መቀጠሉ ተገለጸ። በተለያዩ ቦታዎች እየተደረጉ ያለው ውጊያዎች አሁንም ጠንክሮ የቀጠሉ ሲሆን በተለይም ጠላትን ታርጌት ያደረገ የቦንብ ጥቃት መፈጸሙ ነው የተገለጸው። በንማይ ወረዳ ጉራዚም ቀበሌ በውስጥ አርበኞች ነው በተደረገ ጥናትና ክትትል ከቀኑ 11 ሰዓት በሻይ ቤት ውስጥ ሲዝናኑ በነበሩ በተለይም የብልጽግና ሰዎች ላይ ትልቅ እርምጃ የተወሰደባቸው። በዚህም በተሰነዘረው የቦንብ ጥቃት ያገዛዙ የመከላከያዎች እና እንደዚሁም ደግሞ ሹሞች ላይ እርምጃ መወሰዱ ነው የተገለጸው። በእነዚህም ውስጥ እጅግ በርካቶቹ ቁስለኛ መሆናቸው ተገልጿል። ፋኖ ከዚህ በኋላ ትግሉን አጠናክሮ እርምጃ የሚወስደው በተለይም በብልጽግና ሹሞች ላይ ያነጣጠር መሆኑ ነው የተገለጸው። በዚህ የቦምብ ጥቃት የተበሳጨው የመከላከያ ኃይል ያገዛዙ ኃይል በተለይም ሶስት ንጹሐን ወጣቶችን ረሽኖ መሄዱም ነው የታወቀው። ከዚህ ጋር በተያያዘ ንጹሐን እህቶችና ወንድሞችም በጠላት ላይ በደረሰው ጉዳት መላው ማህበረሰባችን ከባድ ሀዘን ላይ መሆኑንም አረጋግጠናል። በስምንተኛ ክፍለ ጦር ስር የሚገኙ ከተማዋንም ይሁን በአንዳንድ የገጠር ቀበሌዎች ያላችሁ ማህበረሰቦች በሙሉ ጠላት ይዞት በሚገኙ ቦታዎች ያሉ ብርጌዶች በጠላት ላይ ታርጌት ያደረጉ የቦንብ ጥቃቶች ሊፈጸም ስለሚችሉ ከጠላት ጋር ምንም አይነት እንቅስቃሴ ይሁን አብሮ መቀመጥ፣ አብሮ መንቀሳቀስ በጣም አደጋው ስለሚከታቸው ጥንቃቄ እንድታደርጉ ሲልም ነው በፋኖቹ በኩል የመጣው መረጃ የሚያመላክተው። በሌላም በኩል የአማራ ፋኖ ብሔራዊ ኃይል አፍብሃ የራስ አምራው ሶስተኛ ኮር የድብ ጠላትና የጭቆና ክፍለ ጦሮችን በጥምረት በሰሜን ጎንደር ዞን ዞረማ ከተማ አካባቢ መሸጎን የብርሃኑ ጁላ ወታደሮችን ምሽግ ሰባብሮ መግባቱ ተገለጠ። በአዲቃት ወረዳ ከዛሬማ ወረዳ ጣሪያና በመነቃነቅ ነው ለማጥቃት የመጣውን ወታደር ቤዙን ምሽጉን ተጠቅሞ ለወራሪ የተንቀሳቀሰው ጠላት ኃይል በዘ ጸረ ማጥቃት እልህ አስጨራሽ አውደቡ ውዲያዎች የወረራው እቅሉ በመቀልበስ ነባር ጦር ሰፈሩን ጭምር በጀግናዊ ፋኖ ሰራዊቶች መቆጣጠር መቻኑ ነው የተገለጸው። ምሽጉን እድር ማምሰን ገብተናል። ከዚህ በኋላ አካባቢዎችን መቆጣጠራችን ይቀጥላል። ፋኖ አሁን ትግሉን አጠናክሮ ቀጥሏል ሲሉ ነው የገለጹት። በግንባሩ ጠላት ከፍተኛ ሰብአዊና ቁሳራ ኪሳር የደረሰበት ሲሆን፣ ቀሪው እግሬ አውጭኝ ብሎ አመርቷል። በርካቶችም በብዛት በፋኖ እጅ መግባታቸውን የታወቀው እጅግ በርካታ ቁጥር ያሉ መሳሪያዎች እና እንደዚሁም ተተኳ በፋኖች መግባታቸውን ተግሏል። ቀጠናው በአፈባ ራስ አሞራ ውብነ ከወር ቁጥጥር ስር እንደሚገኝም ነው አሁን የተገለጸው። በተለያዩ አካባቢዎች የሚደረጉትን ተጋድሎች አጠናክሮ የቀጠለው የአማራ ፋኖ ወደፊት መገስገሱን ቀጥሎበታል። የታክሲ ስራ ማቆም አድማ ተጠራ። መንግስት በተደጋጋሚ ጊዜያቶች ከህዝቡ የሚነሱትን ጥያቄዎች ምላሽ በማጣቱ ጭንቅስ መግባቱም ታወቀ። ራሳቸውን የአዲስ አበባ ታክሲ አሽከርካሪዎች ተወካይ ሲሉ መረጃ ያደረሱን ሰዎች እንደገለጹት ከሆነ በነገ ሁለት የታክሲ ስራ ማቆም አድማ መጥራታቸውን አስታውቀዋል። እነዚህ አሽከርካሪዎች በመንገድ ትራንስፖርትና ትራፊክ ፖሊሶች በየቀኑ ከ1500 ብር ቅጣት እየተጣለባቸው በባዶጅ መግባትና የነዳጁ መሙያ እንኳን ማጣት የዘወትር ተግባር በመሆን ባሻገር በከፋ ጭቆና ስር ውድነት በኑሮም ከባድነት እየተሰቃዩ መሆኑን የገለጹት፣ አሁን በቃን። ከዚህ በኋላ እርምጃችንን አጠናክረን ከሌሎች ወገኖቻችን ጋር እንቀጥላለን። ስራ እናቆማለን። በስራ ላይ መሆንን ያገኘነው አንዳችም ትርፍ ነገር የለም። አሁን በዚሁ ብንቀጥል ትርፉ ድካም እንጂ የምናገኘው ነገር የለም። መንግስት በፍጹም ሊያዳምጠን አልቻለም። እናም ስራ ማቆሙን መርጠናል ሲሉ ነው የገለጹት። የአልኮል ምርቶችን ከቴሌቪዥንና ሬዲዮ ባለፈ በማህበራዊ ሚዲያዎችን ማስተዋወቅ ሊከለከል መሆኑ ተገለጠ። የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅ በከፊል የሚከለክል የህግ ረቂቅ መሰዳደቱም ነው የተገለጠው። ኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅ በከፊል የሚከለክል ህግ ረቂቅ ተሰናድቶ በሂደት ላይ እንደሚገኝ መረጃዎቹ አመላክተዋል። ኢትዮጵያ ከዓመታት በፊት የአልኮል ምርቶችን እንደ ቴሌቪዥንና ራዲዮ ባሉ መገናኛ ብዙሀን ማስተዋወቁን በግ ማገዷ አይዘነጋም። የአልኮል አምራች ተቋማትም በአሁኑ ሰዓት የተለያዩ ዘዴዎችን በመጠቀም ምርቶችን እያስተዋወቁና ለበርካታ ማህበራዊ ክፍሎች እንዲደርስ እያደረጉ ነው ተብሏል። ከነዚህ መካከል የማህበራዊ ሚዲያዎች በብዛት በተለያዩ ቴክኖሎጂዎች የተጠቀሙ እንደሆነ ነው የተነገረው። በመሆኑም ይህንን በተመለከከ ረቂቅ ወደ ጤና ሚኒስቴር መላኩን ስራ አስፈፃሚው ጨምረው ገልጸዋል። እርምጃ ይወሰዳልም ነው የተባሉት። በተለይም የስራ አስፈጻሚው ፍሬ ሰላም ዮሴፍ እንደተናገሩት በተደጋጋሚ ጊዜያቶች በሀገራችን ምንም አይነት የአልኮል ማስታወቂያችን እንዳይሰጡ ወይም እንዳይተላለፉ ግን የተጣለበትን አሁን በማህበራዊ ሚዲያ መምጣታቸውን እንቃወማለን። በዚህም ላይ እርምጃ እንወስዳለን ሲሉም አክለው ተናግረዋል። ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እየተጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳወቀ። በተደጋጋሚ ጊዜያቶች ማጭበርበር ተግባር ላይ ተሰልፈው ሲንቀሳቀሱ የነበሩትን ነው እነዚህን ወጣቶች በቁጥጥር ስር መዋሉን የገለጸው በተለይም የመኪና ማጭበርበር ተግባር ላይ የተሰማሩ በርካታ ወጣቶች በከተማ ውስጥ እያደረጉ ያለው እንቅስቃሴን ፖሊስ እየተከታተለና እየተቆጣጠለ እርምጃ የሚወስድ መሆኑንም አሳውቋል። ከዚህ በኋላም የሚንቀሳቀሱት ላይ እርምጃችን ይጠነክራል ሲል ነው

በተለይም በረከት ማዕረጉና ሚኪያስ ባየልኝ የተባሉ ተጠርጣሪዎች ናቸው። ሚያዝያ 26 2017 ዓም ከሌሊቱ ሰባት ሰዓት ላይ በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ለጋር ግቢ ውስጥ በአጥር ላይ ዘሎ በመግባት ከሁለት ተሽከርካሪዎች ላይ የፊትና እና የኋላ ሰሌዳ ፈተው ሲወጡ በወቅቱ የነበሩ የጥበቃ ሰራተኞች ሊይዟቸው መቻሉ የተገለጸው በየጊዜ ወንጀል ድርጊቶች ያል መልካቸውና ጸባያቸውን እየቀያየሩ የተፈጸሙ ሲሆን በተለይም አንዳንድ ጊዜ በከተሞች የሚከሰቱ የሸዋሸዋ ሌሎች ወንጀሎች መሰል ሁኔታዎች የሚሰርቁ ሰሌዳዎችን በመጠቀም ስለሚሆን ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባም ነው የተገለጸው። በተደጋጋሚ ጊዜያቶች የወንጀል ድርጊት ላይ የሚሳተፉትን አሁንም እርምጃችንን አጠንክረን እንወስዳለን ሲሉም አክለው ገልጸዋል። ምርጫ ቦርድ ለህወሓት የሰጠው የመጨረሻ ጊዜ ዛሬ መሆኑ አይዘነጋም። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን ህጋዊ ሰውነት ለመሰረዝ በሰጠው ጊዜ ገደብ ላይ ህወሓት ሊጠቀምበት ባለመቻሉ ምክንያት እርምጃ መውሰዱ ታወቀ። ህዋት ለ50 ዓመታት በህዝብ ውስጥ ነኝ ማንም ሊሰርዘኝ አይችልም ሲል እንዳልቆየ ሁሉ ዛሬ ተሰርዟል። ይህንን እርምጃ የወሰደው የምርጫ ቦርድ ከአሁን በኋላ ሰርዣለሁኝ፣ ከዚህ በኋላ ህዋት የሚባል ፓርቲ የለም ሲል ነው የገለጸው። በደብዳቤው ላይ የኢትዮጵያ ምርጫ ቦርድ ህጋዊ ወያኔ ሀርነት ትግራይ ህዋትን ከፖለቲካ ፓርቲነቱ መሰረዙን በግልጽ በደብዳቤም አሳውቋል። ይህንም በተመለከተ በተለይም በህወሓት በኩል አሁንም ተቃውሞ የቀጠለ መሆኑ የተገለጠ ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲ መሰረቱን አስመልክቶም እንደዚሁ መግለጫ አውጥቷል። ይህ ሊሆን እንደማይችል በዝርዝር የሰጣቸው መግለጫዎች በኋላ ላይ እንመለስበታለን። በተደጋጋሚ ጊዜያቶች የተሰጡትን ማስጠቀብ ቃል ይቀበል ያለው የህወሓት ኃይል አሁን እርምጃው ጠንክሮ ሲመጣ ግራ የተጋባ መሆኑንም ብዙዎቹ ይናገራሉ። በትግራይ አምስት ተቋማት ላይ የመልካም ማስተዳደር ክስ መሰረተ። የኢትዮጵያ ህዝብ በጠባቂዎች ተቋም ነው የትግራይ ቅንጫ ጽፈት ቤት ባወጣው መግለጫ በክልሉ የሚገኙ አምስት የመንግስት ተቋማት ላይ የመልካም ማስተዳደር ችግር መታየቱን ክስ መመስረቱን አስታውቋል። ጽፈት ቤቱ እንዳሳወቀው ከሆነ ከአንድ መቶ አስር በላይ ዜጎች በሰራተኝነት ያልአግባብ ከስራ መባረን ጨምሮ የተለያዩ ቅሬታዎችንም እንደዚሁ አቅርቧል። በተደጋጋሚ ጊዜያቶች በትግራይ ህዝብ ላይ በተለይም በሰራተኞች ላይ እየተወሰደ ያለው እርምጃው ተሞክረው የቀጠለ በመሆኑ እነዚህ ከህግ በላይ ማምለጥ ስለማይችሉ ክስ መስርተናል ሲሉ ነው የገለጹት። ክስ የተመሰረተባቸው ተቋማትም የትግራይ መገናኛ ብዙሃን፣ የአባ አዲ ከተማ መዘጋጃ ቤት፣ የውቅሮ ከተማ መዘጋጃ ቤት እንዲሁም የመሬት አስተዳደር አካላት ይገኙበታል። ቅሬታ ቀርበባቸው የማስተካከል ከባለማድረጋቸው ክሳቸው የተቋረጠው ግዕዝ ባንክና የትግራይ ዲጂታል ኤጀንሲ እንደሆኑ ታውቋል። በክልሉ ከሁለት ሺህ በላይ ዜጎች በተለያየ የመልካ መሰረር ችግር ላይ አቤቱታ ማቅረባቸው ነው የተገለጸው። ይህንን እርምጃችንን አጠናክረን በሌሎችም ላይ እንቀጥላለን ሲሉም ነው የገለጹት። ጉዳዩ የሚመለከታቸው አካላት በሴት መስተንግዶ ሰራተኞች አለባበስ ምክንያት ከ35 በላይ ሆቴሎች ማስጠንቀቂያ ተሰጣቸው። በ15 ቀናት ውስጥ ያላስተካከሉ ተቋማት እርምጃ እንደሚወሰድባቸውም ነው የተገለጠው። በአዲስ አበባ ከተማ በአንድ ወር ጊዜ ውስጥ ብቻ ሴት የመስተንግዶ ሰራተኞች ሰውነታቸውን የሚያጋልጥ አለባበስ እንዲለብሱ የሚያስገድዱ ከ35 በላይ ሆቴሎች የማስጠንቀቂያ ደብዳቤ እንደተሰጣቸው ነው የከተማ አስተዳደሩ ባህልና ኪነጥበብ ቱሪዝም ቢሮ ያሳወቀው። በሆቴሉ አገ አገልግሎት ሰጪ ተቋማት ውስጥ ተቀጥሮ የሚያገለግሉ ስት የመስተንግዶ ሰራተኞች አንደባባሴ ተመለከተው መምሪያው ጸድቆ ስራ ላይ መዋሉም ነው ይህ የተገለጸው። ይህንን ህጉን ያላከበሩ አካላቶች አሁን እርምጃችንን አጠንክረን ልንወስድ እንችላለን ሲሉም ነው የገለጹት። ይህ የጸደቀው መምሪያ ተግባራዊ ከመዋሉ የዘገየው የትርጉም ስራዎችን ባለመጠናቀቃቸው እንደሆነ በቢሮ የቱሪስት አገልግሎት ብቃት ማረጋገጫና ደረጃ መደባ ዳይሬክተር ገነት ይመርም በዚህ ጉዳይ ላይ ተናግረዋል። በዚህ ባለፈው አንድ ወር ብቻ ከሰላሳ አምስት ሆቴሎችና ሬስቶራንቶች የማስጠንቀቂያ ደብዳቤ እንደደረሳቸውም የገለጹት ኃላፊዋ ከቀጣዩ ሰኔ ወር ጀምሮ መመሪያ የሚያዘው መሰረት የቅጣት እርምጃው መውሰድ እንጀምራለን ያሉት በተጠላቀቀው ሲቀርቡ ቁጥሩ ከዚህ ከፍ ሊል እንደሚችልም ነው በዝርዝር ያሳውቁት። የእርምጃችን በምንም ተአምር ወደኋላ የሚቀለበስ አይደለም ሲሉም አክለው ገልጠዋል። በመቀሌ ከተማ ሳምንት ብቻ በሰፈር ቅርታ፣ በመቀሌ ከተማ በአንድ ሳምንት ብቻ በሰፈር ቡድኖች መካከል በተፈጠረ ጸብ ነው የሁለት አዳጊ ህጻናቶች ህይወት የተቀጨው። የሰፈር ጠቡን ያጋጠመው ባለፈው ሳምንት በአድነት ክፍለ ከተማ ሲሆን የሁለት መንደር ወጣት ተማሪዎች በቡድን በፈጠሩት ጸብ ሁለት ተስፋ የተጣለባቸው በእግር ኳስ ፕሮጀክት የታቀፉት አዳጊዎች ህይወታቸው ማለፉ ነው የተገለጸው። እጅግ ያሳዝናል። እነዚህ ታዳጊዎች ከክልሉ አልፎም ለሀገር ጠቀሜታ ያበረክታሉ ሲባል ነው የተቀጩት፣ ሲሉ ብዙዎቹ ሀዘናቸውን ገልጠዋል። አንደኛው ጭንቅላቱን በድንጋይ ተደብድቦ፣ ሌላኛው በጩቤት ወቅቱ ህይወታቸው እንዳለፈ ነው የአይን ማኞች ከስፍራው የዘገቡት። የቡድን ጠቦ ድብድቡን በፈጠረው ሞትና ስጋት በአንድ ሳምንት በላይ ማይ ወይኔ የተባለ የመንግስት ትምህርት ቤት ተዘግቶ እንደነበረ ነው የተገለጸው። ይኸው የኢትዮጵያ ጉዳይ ላይ በተለይም ኢቲካፍ እንደገለጸው ከሆነ ፖሊስ ዘንድ ሄዶ ለማጣራት ያደረገው ሙከራም አለመሳካት ሆኖ የተገለጸው ወላጆችም ሆኑ አጠቃላይ ማህበረሰቡ ወጣቶችን እና የታደጊዎችንም የሚቀጭን መሰል የሰፈር ቡድን ጠብ መቆጣጠር እና ማስቀረት እንዳልቻለ የተቀዳጀ የተከታታይ ግብር ገብነት ስነ ምግባርም እንደ መሰራት እንዳለበት ነው በድጋሜ የተገለጸው። በብዙዎቹ ላይ እየተፈጸመ ያለው አደጋ አሁንም የከፋ መሆኑ ታውቋል። በአርባ ሁለት ሰዎችን አሳፍሮ የነበረ የጭነት መኪና ተገልብጦ 11 ሰዎች ህይወታቸው ማለፉ ታወቀ። በምዕራብ አራርጌ ዞን ነው የሸንዴ ዱጋ ወረዳ በደረሰ የትራፊክ አደጋ 11 ሰዎች ህይወታቸው ማለፉን የዞኑ ኮሚኒኬሽን ቢሮ የገለጸው በተለምዶ አይሱዙ የተሰኘው የደረቅ ጭነት ማመላለሻ 42 ሰዎችን በተለያዩ ሸቀጦች ጋር ጭኖ ከዋልዲያ ከተማ ወደ መሰላ ወረዳ በመጓዝ ላይ ሳለ ነው። በትላንትና ሁለት ምሽት ሁለት ከሰላሳ ላይ የአደጋው የደረሰው ተብሏል። እጅግ ዘግናኝ አደጋ ነው የደረሰው። የሰዎችን ሞት በዚህ ምክንያት የመጣ ነው የተገለጸው። መኪናው አርባ ሁለት ሰዎችን ከተለያዩ አቅጣጫዎች ጋር ጭኖ የነበረ ቢሆንም መስመሩን በመሳት ከአምሳ እስከ ሰባ ሜትር በሚርቅ ገደል ውስጥ የገባ ሲሆን በዚህም 11 ሰዎች ህይወት ማለፉ ነው የተገለጸው። በአደጋው ተጨማሪ ሰዎች ላይ ከፍተኛ አካል ጉዳት መድረሱም ታውቋል። አደጋዎቹ በተደጋጋሚ ጊዜያቶች እየደረሱ ያሉት በአሽከርካሪዎች ቸልተኝነት እንደሆነ በአብዛኛው ታውቋል። አትሌት ትዕግሥት ግርማ በቁጥጥር ስር ዋለች። ከትላንትና በስቲያ ነው። በተጠናቀረው የኢትዮጵያ አትሌቲክስ ሻምፒዮና ከ1500 ሜትር ክለቧን መቻል በመወከል ሁለተኛ በመውጣት ውድድሯን ያጠናቀቀችው የመቻል ስፖርት ክለብ አትሌት ትግስት ግርማ በቁጥጥር ስር የዋለችው ወጣቷ ጉዞዋን ወደ ውጭ ለማድረግ በምትንቀሳቀስበት ጊዜ ነው። በሕግ ቁጥጥር እንድትውል የተደረገችው ለቶኪዮ ዓለም አቀፍ አትሌክስ ሻምፒዮና ሚኒማ ለማምጣት ወደ ኳታር ዶሃ ዳይመንድ ሊግ በማቅናት ላይ እያለች ነው በቦሌ ዓለም አቀፍ አየር ማረፊያ ከክለቡ በተላከ ደብዳቤ መሰ መሰረት እየታሰረችው ተብለዋል። የመረጃ ምንጮቹ እንደገለጹት ከሆነ የተያዘችበት ምክንያት አትሌቷ ከዚህ በፊት ክለቡን ሳታስፈቅድ ወደ አውሮፓ ለውድድር በመሄዷ ምክንያት እንደሆነ የገለጹት ሲሆን ለምን ሳታስፈቅድ ሄደች የሚለውን ጥያቄ ጠይቅ ተጠይቀው እንደተገለጹ ከሆነ ግን ለተጠየቁ ጥያቄ ሲመልሱም አትሌቷ አሰልጣኟን ጠይቃ በቃል እንደተፈቀደላት ከውድድር ከተመለሰች በኋላም ጉዳዩ እንደታየና እንደተፈታም የገለጹ ሲሆን ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚችል ነው የገለጹት። በተደጋጋሚ ጊዜያቶች የሚነሱ ጥያቄዎችን የመፍትሄ ሀሳቦች እየቀረቡ ውሳኔ የተሰጠበት ቢሆንም ይሁን እንጂ አሁን በቁጥጥር ስር መቻባ ነው የደረሱት መረጃዎች የሚያመላክቱት።

በትግራይ ክልል የምትገኝ እንደ ስላሴ ሽሬ ከተማ ውስጥ ነው 7 ኪሎ ግራም የሚመዝነው አንድ ሜትር ከ30 ሴንቲሜትር ርዝመት ያለው የዝሆን ጥርስ በቁጥጥር ስር መዋሉ የተገለጸው። የክልሉ ፖሊስ ኮሚሽን እንዳስታወቀው ህገወጥ በሆነ መንገድ ሲዘዋውር የነበረው ይህ የዝሆን ጥርስ ግንቦት አራት 2017 ዓ ም ነው በቁጥጥር ስር የዋለው። ፖሊስን ጨምሮ እንደገለጸው ከሆነ ይህ ህገወጥ ተግባር የፈጸሙ ተጠርጣሪ እንዲያዝ የሰሜኑ ምዕራብ ዞን ፖሊስ ክትትል አባላት ከፍተኛ አስተዋጽኦ ማበረከታቸውም ተገልጿል። አሁን በቁጥጥር ስር የዋሉትን ጉዳዩ የሚመለከታቸው አካሎች በማጣራት ላይ መሆኑም ታውቋል። የአገዛዙ ወንበር ለማጽናት ከተለያዩ የሀገሪቱ ክፍል ልጆች በውዴታና በግዴታ ታፍሰው የተሰበሰቡ ምልምሎች ወይም ሰልጣኞች የጫኑ ከሰማንያ በላይ መኪናዎች ወደ አማራ ክልል ብርሸለቆ ሲጓዙ ተደረሰባቸው። አሁን ፋኖ እየተከታተልኩ ነው ሲል ገለጸ። በደረሰ መረጃ መሰረት በምስሉ ላይ የምታዩአቸው ከፍተኛ ቁጥር ያለው ምልምሎች አሁንም ህይወታቸውን ለማስቀጨት እያጓጓዟቸው እንደሆነ ነው የተገለጠው። በተደጋጋሚ ጊዜ አቷት እያሰለጠኑ ወደ አማራ ክልል እየላኳቸው እየተጨፈጨፉ መሆኑ ነው የተገለጠው። በተለይም በብርሸልቆ ወታደራዊ ማሰልጠኛ ጣቢያ እየመጡ ሲሆን በአሁኑ ሰዓት አባይ በረሃ ደርሰዋል ሲል በተለይም መረጃውን የላከልን አካል ጠቁሟል። ስለሆኑም በተለይም በፋኖቹ በተቻለ መጠን አቀባበል ያደርጉላቸዋል ነው የተባለው። በንጽሀን ላይ በተደጋጋሚ ጊዜያት እየወሰዱ ያለው እርምጃ እንዲቀጥል የተደረገበት ዋናው ምክንያት እንደነዚህ አይነት እየታፈሱ የመጡትን ወጣቶች እያስጨነቁ ወሌላ ችግር እንዲገቡ ስለተደረጉም እንደሆነ ነው ይህ የተገለጸው። በዚህ ሁኔታ ላይ ከዛሬ ነገ መፍትሄ ያመጣል ተብሎ ቢጠበቅም በመንግስት በኩል ምንም መላሽ ባለመገኘቱ የንጽሀን ሞት ዛሬም እየጨመረ ሄዱና በተጨማሪም የመከላከያ እያሉ የልምኳቸውን እያስጨፈጨፈ የሚገኝ መንግስት አሁን ሁሉም እርምጃ እስካልተወሰደበት ድረስ አደጋው የከፋ ሊሆን እንደሚችልም ተጠቁሟል። ጥያቄውን ለመመለስ መሞከር ወይስ በዚህ መልኩ ለባለሙያዎች ተመለሱ የሚል ማስጠንቀቂያ መስጠት ውጤት አያመጣም አሉ የህክምና ባለሙያዎቹ። የጤና ባለሙያዎቹ በሀገር አቀፍ ደረጃ በከፊል የስራ ማቆም አድማ መጀመሪያቸውን ተከትሎ ነው ዛቻና ማስፈራሪያ፣ እስር፣ እንግልት እየደረሰባቸው መሆኑ የተገለጸው በተለያዩ የሀገሪቱ ክፍሎች የሚገኘው የጤና ባለሙያዎች በመላው ሀገሪቱ የተጀመረውን የከፊል ስራ ማቆም አድማ ለማካሄድ ሲሞክሩ ከመንግስት አካላታት ማስፈራሪያ ጫና እየደረሰባቸው መሆኑን ነው ያሳወቁት። በኦሮሚያ ክልል ባሌ ዞን ሮቤ ከተማ የሚገኘው የማዳ ወላቦ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የህክምና ሰራተኞች የሆኑ አንድ ግለሰብ ለአዲስ ስታንደርድ እንደገለጹት የጤና ባለሙያዎቹ አድማውን ለማድረግ ሲሞክሩ በአካባቢው ባለስልጣናት ጫና እንደገጠማቸው ነው ያስረዱት ባለሙያው ማስፈራሪያ እየደረሰብን ነው ያሉ ሲሆን ሆስፒታሉ ከማለዳ ጀምሮ በመንግስት ስራ ኃላፊዎች የተሞላ እንደነበረም ነው ጨምረው የተናገሩት በተደጋጋሚ ጊዜያቶች የምናነሳቸውን ህጋዊ ጥያቄዎች ባለመቀበል ጫና እየፈጠሩብን ነው ሲሉ ነው የህክምና ባለሙያዎቹ እየገለጹ የሚገኙት በአዲስ አበባ ከተማም እንደዚሁ የህክምና ባለሙያዎቹ አድማ ለመታዘብ በቦስ በሶስት ዋና ዋና ከተሞች ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታል እና በየካቲት 12 ሜዲካል ኮሌጅ ሆስፒታል ቅኝት ያደረጉ ሲሆን በእነዚህም ተቋማት ከሰዓት በኋላ ስራ የተጀመረ ይሁን እንጂ ጠዋት የከፊል ስራ ማቆሙ እየተገለጸ ነው የሚገኘው። በተደጋጋሚ ብታቶች በመንግስት ቅዱስ ጳውሎስ ሁለት ዶክተሮችን በማሰሩ ምክንያት የኢንተርኖች ዶክተር ወደ ስራ አንገባም ብለው ማመፃቸው ነው የተገለጸው። አድማው ብሉ በሙሉ አመፅ ሊሸጋገር እንደሚችልም ስጋቶች እየተገለጹ ይገኛሉ። አሁን እርምጃችንን አጠናክረን እንቀጥላለን እንጂ ወደኋላ የምንመለስበት አንድም ነገር የለም ሲሉ ነው የገለጹት። የባህር ዳር ፈለጋ ህይወት ሆስፒታልም የተሰጠ የነበረውን ድንገተኛ አገልግሎቱን በማቋረጡ እድሉ ከፍተኛ ስለሆነ ማህበረሰቡ ጥንቃቄ እንዲወስድም ጣኒያ ባለሞቹ አሳስበዋል። ተጠንቀቁ ሲሉ ነው ያሳወቁት። የጤና ባለሞቹ የስራ ማቆም አድማን ተከትሎ ከትላንትና ምሽት ጀምሮ በአንዳንድ ሆቴሎች ሆስፒታሎችና ጠና ጠቢዎች ፀጥታ ኃይሎች መሰማራታቸውን ነው የመረጃ ምንጮቹ የሚያመላክቱት። በተደጋጋሚ ጊዜያቶች የተነሱትን ጥያቄዎች በመንግስት በኩል ምላሽ መስጠት ሲገባው ዛሬም ጭምር ችላ በማለት ህብረተሰቡን እያጉላሉና እንግልት እየበዛባቸው መሆኑ ነው የተገለጸው ሐኪሞቹ ከዚህ በኋላ ወደኋላ አንመለስም ሲሉም ነው የገለጹት። በተለይም በኦሮሚያ ክልል ሰሜን ሸዋ ዞን ውጫሌ ወረዳ ከጡሪ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች የክልሉ ፖሊስና ሚሊሻ ወደ ሆስፒታል ቅጥር ግቢ መግባታቸው ምንጮቹም ገልጠዋል። በፍቺ አጠቃላይ ሆስፒታልም የጸጥታ ኃይሎች እንቅስቃሴ መኖሩ ነው የገለጹት። ምዕራብ ጉጂ ዞን አምባላ ወረዳ የአምስት ጤና ጣቢያዎችም የጤና ባለሙያዎች የጸጥታ ኃይሎች ጫና አድማ ማድረግ እንዳልቻሉ ገልጠዋል። በአንዳንድ ሆስፒታሎችም የጤና ባለሙያዎች አድማ እያደረጉ የመንግስት ስራ ኃላፊዎችን ማስፈራራት ሲፈጽሙ እንደነበረም ተገልጿል። የጤና ባለሙያዎቹ ማህበር ጥቁር አንበሳ ሆስፒታል ሆስፒታልን ጨምሮ በተለያዩ ሆስፒታሎች ባለሙያዎችን ጀምሮ የስራ ማቆም አድማ ማድረጋቸውን ነው ያሳወቁት። በኋላ ወደኋላ የማይመለስ ውሳኔ ነው ብለው ገልፀውታል። በተለይም የጎንደር ጎባ ሆስፒታሎች አስተዳደሮች የጤና ባለሙያዎች ወደ ስራቸው በአስቸኳይ ካልተመለሱ እርምጃ እንደሚወስዱ ማስጠንቀቂያ ተሰጥቷቸዋል። በአድማ ወቅት ድንገተኛ የጽኖ ህጻናቶች መወረጃ ክፍሎች ብቻ አገልግሎት እንደሚሰጡ ነው የተገለጠው። የጤና ባለሙያዎቹ እየታሰሩ ዛቻ እየደረሰባቸው እንደሚገኙ የገለጠው ማህበሩ በእስር ላይ የሚገኙ የጤና ባለሙያዎች በአስቸኳይ ያለምንም ቅድመ ሁኔታ እንዲፈቱም እንደዚሁ ጥያቄውን አቅርቧል። በተደጋጋሚ ጊዜዎች የመጡትን ጥያቄዎች ምላሽ መስጠት ሲገባው እንደገና በማስፈራራት እና በዛቻ የሚደረግ ነገር ምንም የለም ሲል ነው የገለጸው። ማህበሩ ከደቂቃዎችን በፊት በሰጠው መግለጫ እንደገለጸው ከሆነ ኢንተርኔት የመዝጋት ሙከራ ሊኖር ይችላል ከተዘጋ ከባቅላችን መሰረት ሙሉ ለሙሉ ስራ ለማቆም የምንገደድ መሆኑን ልታውቁ ይገባል። አፈና በፍጹም አንታገስም። አንድነታችን ጥንካሬያችን፣ ኃይላችን ነው ሲሉ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድም ይህንን አሳውቋል በጥብቅ አሁን ወደ ውጭ ዜናዎቻችን እናመራለን። ሰላሳ ኢትዮጵያውያኖች በኪሊማንጃሮ ተራራ አካባቢ በቁጥጥር ስር መዋላቸው ተገለጠ። በታንዛኒያ ኪሊማንጃሮ ተራራ በኩል ነው ወደ ደቡብ አፍሪካ ለመጓዝ ሲሞክሩ የነበሩ ሰላሳ ኢትዮጵያን በቁጥጥር ስር መዋላቸውን የአካባቢ ፖሊሶች ያሳወቁት በተለያዩ ሀገራቶች ኢትዮጵያኖች በስቃይና መከራ ላይ እንደሚገኙ ነው የተገለጸው። ፖሊስ እንዳለው ኢትዮጵያ ቅዳሜና ወድ በተደረገው ፍተሻ የተያዙ ሲሆን ለተሻለ ህይወት ፍለጋ ወደ ደቡብ አፍሪካ እያመሩ እንደነበረም ነው የተገለጸው። ተጠርጣሪዎቹ በህገወጥ መንገድ ወደ ታንዛኒያ ለመግባት በሞከራቸው ክስ ተመስርቶባቸው ፍርድ ቤት እንደሚቀርቡም እንደዚሁ ተገልጧል። ሕፃኑ በስህተት ከረሚላዎችን በአማዞን ማዘዙ ጉድ አሰኘ። አንድ ህፃን የእናቱን ስልክ ለመጫወት ሲወስድ ባልታሰበ ሁኔታ በኦንላይን የገበያ መተግበሪያ በሆነው አማዞን ላይ ከፍተኛ መጠን ያለው ከረሜላ ማዘዙ ነው የተገለጠው። እናትየዋ ወደ ቤት ስትመለስ የቤቷ በር በሰባ ሺህ ከረሜላዎች ተጥለቅልቆ በማየቷ ደነገጠች። ህፃኑ በጉዳዩ ላይ ስትጠየቀው ከረሜላዎቹን እሱ ራሱ በመተግበሪያው ላይ እንዳዘዘላት ነው የተናገሩት። በአጠቃላይ ህፃኑ እናቱ ስልክ አራት ሺህ ሁለት መቶ ዶላር የሚያወጣ ከረሜላዎችን ማዘዙ ነው የገለጠው። በተለይም በዚህም ችግሩን ለመፍታት ያሰበችው እናትም ለአማዞን የተባለውን የገበያ መተግበሪያ በማናገር የተወሰኑ ከረሜላዎች እንዲመለሱላት መጠየቅ ነበርባት። ይህንንም አደረገች። ባደረገችው ጥረትም የተወሰኑ ከረሜላዎች በድርጅቱ የተመለሱ ሲሆን፣ ቀሪዎቹን ደግሞ ለጉረቤቶቿና ለጓደኞቿ ለመሸጥ መቻሏ ነው የተገለጠው። እንግሊዝ ብሪታንያ በሴተ 38 ዓመት በእስር ያሳለፈው ተፈታ። ፒተር ሎቭ ይባላል የስልሳ ስምንት ዓመቱ ሰው በ1987 በሰሜን ምዕራብ እንግሊዝ አንዲት ወጣት ሴትን በመግደል በስህተት ተከሶ እነዚህ ሁለት ዓመታት ጥፋተኛ አለመሆኑን ሲናገር ጠበቆቹ ጉዳዩን እንደገና እንዲታይለት ሁለት ጊዜ ቢሞክሩ ሳይሳካ መቅረቱ ነው የተገለጠው በተደጋጋሚ ጊዜያቶች ይግባኝ አቅርቡ እንኳን ቢጠይቅ ምላሽ ያጣው ይህ ተከሳሽ አሁን ግን በቅርቡ በተደረገው ምርመራ እንደሚያሳየው ከሆነ የሱሊቫን ዲኤንኤ ከወንጀል እኛው ቦታ በተገኘበት ናሙናዎች ውስጥ አልተገኘም። ምልክቶችም የሉበትም ማንነቱም ያልታወቀ ሰው ነው። የዩናይትድ ኪንግደም ይግባኝ ሰሚ ፍርድ ቤትም ውሳኔውን በመሻሮ ሱሊቫን ተፈቷል። ተጋርዲያን እንደዘገበው ይህ በአገሪቱ ታሪክ ውስጥ ረጅሙ የስህተት የፍትህ ሂደት ሊሆን ይችላል ሲልም ገልጧል። ክብራንት ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ሊመስሉ ነበረ። በቀጣይ ከእናንተ ክብራንት ተመልካች አድማጮቻችን ጋር በምናደርገው የቀጥታ ዝግጅት ላይ እስከምንገናኝ ሰላም፣ ጤና አስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት ነኝ። መልካም